የበላውበት ምርጥ ኦዲንሶች አሉኝ በነገር እነሱ ቴንኪው ለማለት ነው ኮንግራ ብያሉ ለማንኛውም በአንድ ቪዲዮ ሀያ ለገባሽ አመሰግናለሁ አመሰግናለሁ ምን ያህል የሚያኮራ ፋሚሊ እንዳለኝ ታቃልካ። በቃ እነሱ ናቸው ለዚያ ይበቃኛል። እንደዛ ስትሄ ግን እኛ ፋሚሊ የሌለ ማስመሰልሽ አልወጣኝም። እሱ እንዳትረጋገም ነው እንግዲህ፣ እንደተመቸህ ተርጉሙ። ግን እነሱን ቴንኪዩ ለማለት ነው የመጣሁት። የት ሆናለሁ? ከቤት ውጭ

ምንድን ነው የለበሽ ደሞ? ከላይ ዶን ነብር አርደሽ ኮርም የለበሽ። ትቀልዳለህ። እንደ አይደለም፣ ነብርን ያንበሳ ገላለው። አንበሳውን ከገደልሽ ቆየሁ። ኧረ ተው። አየህ፣ እሱን ራሱ ካመንክ በቃ ጥሩ ነገር ነው። ማን እንዳለ አይተናል። ኦ በረንዳ ቤትሽ ነው። ሌላ ቀን ተይው አለ። ምነው አላስተካከሉትም? ሴት ቤት ሳያስተካከሉ ያውቃል። ታውቀኛለህ እኮ እኮ ፈራሽ ብዬሽ ነው። እንዲህ ዓይነት ነገር አይመቸኝም እ እንዲህ ዓይነት ነገር አይመቸኝም። ኦኬ የሆነ ግን ለምን እንደገባሽ

ፖሎኮር ዲሻል ለልክ ቪዲዮ እንደቆፈስ ላይክ አመሰግናለሁ። ስለዚህ ምስጋና አንተንም ያካትታል። አይኔ አ አንድ ጊዜ ተጫውቱ ያን እንዴት ነው ዛሬ እነሱን ቴንኩ ለማለት ነው የመጣሁት እና ገና ከመምጣቴ ደግሞ ጌም መጫወት አልፈልግም ምን የመሳሰሉ ፋሚሊ መጀመሪያ እየጠየቁኝ ስለነበረ ነው። እዚህም ተጫዎች ምናምን እያሉ ነበር፣ እና እናንተን ለማንኛውም የመጣሁት እያልኳቸው ነው ሲጠቀም ደግሞ ዛሬ ላፉ ዛሬ ለመጀመሪያ ጊዜሽ ነው፣ አዲም ብቻሽን እህ ለመጀመሪያሽ ነው? አዎ፣ አንደኛ እንደዛ። ሁለተኛ ነገር ደግሞ ገና እኮ አንድ ቪዲዮ ነው ፖስት አንድ ቪዲዮ ፖስት፣ ልክ መተማመኛ የሚባቸው ከሆነ ኖርማል ነው።

ተጀመረ እና እንግዲህ ያው እኔ ማፍራቱ እንግዲህ በቃ እንደተለመደው ሁሌ እንዳኮራችሁ ማይኛ ሲት ፋሚሊዎቼ